ሴትሽናሰቀጥጥረዚ የሃይሚ ደጋፊ የሃይሚ ደጋፊማ እየዘቀዘቀችው ሩታን አይቻለሁ። እኔ ድሮ ቢሆን እኔ ነኝ አዳምጡኝ፣ የክያ ድሮ ቢሆን እኔ ነኝ ተነስቼ እናቷና አባቷናምጥች የሚዘቀዘቁ ግን፣ ለሩታ ብዬ ችዬ ነው ዝም ያልኩት። እኔም ሩታ እርጉዝ ናት እንደዚህ ወዷን ከገፋ ቀን ጀምሮ ለእሷ ብዬ ሁሉም ነገር ትቻለሁ። አንድ ነገር ለአስረዳሽ ይወድ ወላሂ ነው የምልሽ። እኛ እኮ የሮታ እንትን ናቸው ምናምን አይደለም። ከሮታም እብዶች አሉ፣ ነገር ፈላጊ አለቅላቅ ማለት ነው። ከሃይሚም ደግሞ የሃይሚም ኦደስ ብዙ አይደሉም። የሃይሚም ኦደስ አሉ ሩታን በጣም የሚወዱ፣ በረቢ ነው የምላቸው። ሀያ አራት ሰዓት የሚስቷል፣ ሀያ አራት ሰዓት የሚጽፉላት እንትና ልጆች አሁን ምን እንዳመጡ አዳምጭኝ ምን እንዳመጡ ታውቃለች ሩታ ከወንድ ጋራ ከሌላ ሰው ጋራ እርጎ ይቦሰጣሉ ከዛ እነሱ ኮመንት ላይ መጥቶ ኮመንት ላይ ይሳደባሉ ከዛ አንስቶ ይዘቀዘቃሉ አዳምጭኝ ሩታ ከብሩክ ጋራ አርጎ ይቦሰጣሉ የብሩክ ደጋፊና የሚደጋፊ መጥቶ ኮመንት ላይ ይሳደባሉ

እነሱ ሁሉም ጥፋተኛ ናቸው። እኛ ሀይሜን ባትዘቀዘቅ ጥሩ ነው። ሩታን ባይዘቀዘቅ ቁጥሩ ነው። አስፈላጊ አይደለም። የሁላችንም እ ዝም ከፈለጉ እኔ ሀይሜን እና ሩታን አንድ ላይ ገዝት ላይ ሲጨፍር ነው ፈጣሪ ብቻ ናቸው።

እኔ እኮ የራያ ምን መስል አልተረዳችሁኝ? ውዴ አሁን የእኛ ትክክል ነው አይደለም እያልኩን አይደለም። የኛ ልጆችም እኮ ሁሉም ሁላችንም እንደኛ አንድ አይነት አይደለንም። የእነሱ ኦዴሶች ደግሞ ሁሉም እምቢ ብሎ ማበጣበጥ፣ እምቢ ብሎ ነገር ፍለጋ፣ እምቢ ብሎ መጨቃጨቅ አለ። በቃ ነገር ሰላም እንዳይፈጠር የሚጥሩ አሉ፣ የእነሱም የኛም ደግሞ ከእነሱ መካከል ብዙ ልጆች ታኙ ልጆች አሉ፣ ብዙ ልጆች ማለት ነው ሃይሚ ፕሮፋይል አድርገው ብዙ ሩታ እንደ ሀቅ የኛም ደግሞ ግን ደግሞ እነሱ አንድ ናቸው። ይህን ያክል ሴት ልጅ ጥሩ ነው ለሩታዬ ከሁሉም ጋር ስፔስ ሆኖ መኖር አለ አይደለ ከሁሉም ጋር ተዋደው እንትን ማለት ጥሩ ነው መስ እንደዛ ኮ ነው የምለው አሁን የኛም በቃ እንትናለ የእነሱም እንትናለ ለዛ ደግሞ በቃ እንደው መተው ነው ፈጣሪ እንደ ቴን እንዲሉ ማቀናበር የሚችሉበት ግን መሲ እኔ ኮ እንደዛ ማድረግ አልችልበትም ቴን ነው የሚያመጡት ፈጣሪ ጠብቀ አጽያለ ማረጉ ነው ምልስ። እኔ እንዴት ነው የሚያቀናብሩት? ፀጉራቸው እንዴት ነው መለጧቸው? ደሞ ዛሬ አሁን ዛሬ ሩታ ፀጉሯን ምለጥ። ዛሬ ደሞ ማርክ ጋር የመጣችበትን ፎቶ ዝግዝግ ይዘዋል። እነዚህን እኞቹ ገና አሁን ነው ማታ ላይ ታይም። የፍቅር ደሞ ምን አገባቸው

የሚገርም የሩታ ግን አንድ እናት የዘቀዘቀችው አሁን የሩታ ይባላል። ህልመኛይቱ ደግሞ አወዳደርሻለሁ። ምንድነው ያወዳደርሽው? ያቺ ደግሞ ጋጠ ወጥ የሜዳ አህያ ጋር ደግሞ ሩታን የምታወዳድሪው ይብላ። ምንድነው ማና ማናት? ያው የሜዳ አህያ አወዳደርሽም። አንቺ አደለሽም ባች ስም የከፈታለ እንዴ? ነው ወይን ነው ኤርሜ ኤርሜላን ነው የምትልሽ። አንድ ቁጥር ሩታዬ፣ ሁለ ቁጥር ኦፍ እኔ ደሞ መን ሰርች ነው ራሴን እየፈለኩ እኮ ነው። አይ ደሞ እዛች ጋር የምታወዳድ ከፍቶ ሰጥ ጋር በየሜዳ የሜዳ አህያ

የደፎቅሌር ፎቅሌር ጽዳት ላፀጋእና ማለት ነው። እና ታዩ፣ አትናደዱ፣ አትዘቃዘቁ እ እነሱ ይዘቃዘቁ፣ ተውት። እናንተ ሩታ ወልዳ እስከምትነሳ ድረስ ያው ልጇን መዘግዘቅ አይቀርም። ስለዚህ እናንተ ተው እላለሁ። አላት አደለ? የእሷ ልጅ ቢዘቀዘቅ ምን አል ይሰማቸዋል? ዝም ብሏም እውነት ለፍዋድ ተብሎ ነው እንጂ ከፍዋድ ችግር የለባቸውም። እነሱ ችግር አለባቸው እነሱ እንደኛ መሰለሽ እንደጣጣ ያላችሁ ሽ በቃ ለማንኛውም እንደዚህ አፏን የምትከፍተው ሁለቱም አንድ ላይ አርጌ ሲጨፍር ነው የምውለው።

በኋላ ጠፋለሁ። እሺ በውልኛያ እኔ እኮ የሚገርመኝ ማለት ነው እሱ የእሷን ፎቶ ካለጠፈ ስለማይታይለት በዛ በዚህ ብሎ የእሷን ፎቶ እሷን አንድ ነገር እያደረገ ብለው ነው የሚመጣው ነገር። ሳያናግድም እኔ አናግሬኛለሁ በቃ ከተሳካ እያረገ እሷን በሰበብ በተባባለ አንድ ነገር ያስገባል ውስጥ። ከመጣ ብቻውን ሊጣ እሷን ሀሳብ ብቻው ይሄ ነው። ዝም ብሎ በሰበብ እሷን እየቦተተ ያመጣ። አውስቲ በቀደም እኮ ሁለት መቶ እንኳን መላለትም ነበረ። እይታው እሷ የሌለችበት ማለት ነው እንግዲ እሱ በሰበብ በዛ በዘማጭ ብር ብሎ እሷን እሷን ይዞ ይመጣል።